የዓለማችን ትንሽዬ ሚጢጢዬ አገር እየሰመጠች ያለች ገነት የሚሏት ዩቲሲ ስደመር 14 ዓለም አቀፍ የጊዜ መለኪያን በመከተል እያንዳንዱን አዲስ ቀን ለመቀበል የመጀመሪያዋ የዓለማችን ሀገር እና አዲስ ዓመትንም ጀማሪ በፓሲፊክ ውቅያኖስ ውስጥ የምትገኝ ትንሽ ደሴት ነች። ኪሪባዚ ትባላለች። አዲሱ ሚሊኒየም ሁለት ሺን ቀድማ የተቀበለች የመጀመሪያ ሀገር ነበረች እና ይህንን አጋጣሚ ለማስታወስ የካሮሊን ደሴት ይባል የነበረውን ሚሊኒየም ደሴት በማለት ሰይማለች። በሁለተኛ ዓለም ጦርነት ደሴቶቹ በተለይም ተራዋ የተራ ጦርነት ተብሎ በሚታወቀው እና ለ76 ሰዓታት የቆየው ጦርነት በፓሲፊክ ቲያትር ውስጥ ደም አፋሳሽ እና ትልቅ ቦታ ከሚሰጠው ጦርነቶች አንዱ ቦታ ነበር። የጃፓን የጦር ማዘዣ ቦታዎች እና ትላልቅ መድፍ ጠመንጃዎችን ጨምሮ በርካታ ታሪካዊ ቅርሶች ዛሬ ይጎበኛሉ። ወደ 120000 የሚጠጉ ሰዎች መኖሪያ የሆነችው ክሪባዚ ወይም የክሪባዚ ሪፐብሊክ በፓሲፊክ ውቅያኖስ መሃል 33 ደሴቶችን የያዘችና ኦሺኒያ በመባል የሚጠራው ክልል አካል ናት። ኦሺኒያ በፓሲፊክ ውቅያኖስ ውስጥ የሚገኝ ጂኦግራፊያዊ ክልል አውስትራሊያ፣ ኒውዚላንድ፣ ፓፓዮ ኒው ጊኒ እና በሺዎች የሚቆጠሩ ትናንሽ ደሴቶችን የያዘ ሲሆን በሶስት ንዑስ ክፍሎች ማሌኔዥያ፣ ማይክሮኔዥያ እና ፖሊኔዥያ በሚል የተከፈሉ ናቸው። ነገር ግን በአጠቃላይ በፓሲፊክ ውቅያኖስ ውስጥ ያሉ መሬቶችን ያቀፈ ነው። በአውስትራሊያ አውግራዊ ግዛት ውስጥ ያሉ ተደርገው ይቆጠራሉ። ክሪባዚ በማይክሮኔዥያ ክፍል ውስጥ ትገኛለች። ከ33ቱ የክሪባዚ ደሴቶች 21ዱ ላይ ሰዎች ይኖራሉ። ለክሪባዚ በጣም ቅርብ የሆኑት ሀገሮች አውስትራሊያ፣ ኒውዚላንድ እና ጃፓን ናቸው። ክሪባዚ 3 የሰዓት ዞኖች አሏት። ከጄሚቲ 12 ሰዓታት፣ በአንዳንድ ቦታዎች 14 ሰዓታት ትቀድማለች። የክሪባዚ የፎኒክስ ደሴት ዩቲሲ ፕላስ 12 ሲሆን የላይን ደሴቶች ሴቶች ኢቲሲ ፕላስ 14 ነው። ለምሳሌ ኢትዮጵያ ውስጥ ኢቲሲ ፕላስ 3 ሲሆን ክሪባዚ በ11 ሰዓት ትቀድማታለች። በዚህም ክሪባዚ ጋር አዲስ ቀን ሲቀየር 00 ኤኤም ሲሆን እኛ ጋር ከቀኑ 7 ሰዓት በቀደመው ቀን ይሆናል ማለት ነው። ክሪባዚ አራቱ ንፍቀ ክበብ ሰሜን፣ ደቡብ፣ ምስራቅና ምዕራብን የመሸፈን የዓለማችን ብቸኛ ሀገር ናት። ደሴቶቿ በፓሲፊክ ውቅያኖስ ላይ ተበታትነው ሰሜንና ደቡብ ንፍቀ ክበብን ሲያገኙ የዓለም አቀፍ የጊዜ መለኪያ መስመር ፕራይም ሜሪዲያንን በማቋረጥ ደግሞ ምስራቅና ምዕራብን ያገኛሉ። የክሪባዚ ማህበረሰብ ወግ አጥባቂ እና ከቤተሰብና ከባላና ኗር ጋር ያለው ትስስር ጠንካራ ነው። በግለሰብ ደረጃ ስኬት ወይም ሀብት ማካበት አይበረታታም። ትሑቶች ናቸው። ቀጥተኛ ግንኙነት ያልተለመደ ነው እና ትልቅ ሰው ወይም የተከበረን ሰው በቀጥታ ማየት እንዳለማክበር ይቆጠራል። ተገቢም አይደለም። የሌላን ሰው ጭንቅላት መንካት በጣም ቅርብ እንደሆኑ ማሳያ ነው። ነገር ግን የጭንቅላትን የላይኛው ክፍል መንጋድ ደግሞ ነውርና የተከለከለ ቦታ ነው። ማዕበል እና የባህር ወፎችን በሚመስል ዳንሳቸውም ይታወቃሉ። እንዲሁም ከዋክብትና የውቅያኖስ መጎዶችን በማየት መረጃ ይቀባበላሉ። ቦንሪኪ በክሪባዚ የሚገኝ አለም አቀፍ አውሮፕላን ማረፊያ ሲሆን ወደ አገሪቱ ዋና መግቢያ የሆነ ያገለግላል። ሆኖም በ2017 ውስጥ 5663 ዓለም አቀፍ ጎብኚዎችን ብቻ በመዝገብ በአለም ላይ ካሉ በጣም ዝቅተኛ ከሚጎበኙ ሀገራት አንዱ አድርጓታል። በሀያኛው እና በሀያ አንደኛው ክፍለ ዘመን መገባደጃ ላይ የአየር ንብረት ለውጥ ውጤት የሆነው የባህር ከፍታ መጨመር እና ብክለት የክሪባዚ ደሴቶችን ከ2050 በኋላ ያሰምጣታል ተብሎ ይታመናል። መሪዎቿም ስለ አየር ንብረት ፍትህና ስለ ውቅያኖስ ጥበቃ በመናገር በአለም አቀፍ ደረጃ ይታወቃሉ። በነገራችን ላይ ክሪባዚ ከባህር ወለል በላይ ከ3-4 ሜትር ብቻ ነው የምትርቀው።